ጤና ይስጥልን። ይህ ከዜና ዩቲዩብ ዘውትር በዚህ ሰዓት ዜናና መረጃዎችን የምናቀርብበት ነው። እስከ ፍጻሜው አብራችሁን እንድትቆዩ እየጠየቅን በቀጥታ ወደ ያዝናቸው መረጃዎች አለፍን። መልካም ጊዜ። ሌተናል ጀነራል ታደሰ ወረደ አቶ አማኑኤል አሰፋን ምክትላቸው አድርገው መሾማቸው ተሰምቷል። የትግራይ ክልል አዲሱ ጊዜያዊ ፕሬዚዳንት ሌተናል ጀነራል ታደሰ ወረደ የዶክተር ደብረ ጽዮን ገብረ ሚካኤል ቡድን ምክትል ሊቀመንበር አቶ አማኑኤል አሰፋን ምክትላቸው አድርገው ሾመዋል። ይህ እርምጃ የጌታቸው ረዳ ቡድን በክልሉ ተቃዋሚ እየሆነ ባለበት ወቅት የተወሰደ ነው። ፕሬዚዳንት ሆነው ከተሾሙ አስራ አንድ ቀናት በኋላ አቶ ታደሰ ወረደ የካቢኔ አባሎቻቸውን ይፋ አድርገዋል። በዚህ ሹመት ከደብረ ጽዮን ቡድን ውስጥ ከፍተኛ ሚና የነበራቸው ፖለቲከኞችም በጊዜያዊ አስተዳደር ውስጥ ተካተዋል። ይህ ሹመት በትግራይ ክልል የዶክተር ደብረጽዮን ቡድን ተጽዕኖ እየጨመረ መምጣቱን የሚያሳይ ሲሆን ቀደም ሲል በስልጣን ላይ የነበረው የአቶ ጌታቸው ረዳ አስተዳደር በቅርቡ ከስልጣን መወገዱ የሚታወስ ነው። አዲሱ ፕሬዚዳንት የክልሉን ሰላምና ደህንነት ማስጠበቅ እንዲሁም በክልሉ እየተባባሰ የመጣውን የህገወጥ የወርቅ ማዕድን ቁፋሮ ችግር መቆጣጠርን ቀዳሚው ትኩረት ማድረጋቸውን ገልጸዋል። በተለይም የህገወጥ ማዕድን ቁፋሮ ኃይለኛ አካላትን ሊጋብዝ እንደሚችል ስጋታቸውን ገልጸዋል ሲል አዲስ ኢንሳይደር አስነብቧል። አቶ ታምራት ላይኔ የዓለም አቀፍ የብሎክቼይን አስተዳደር አማካሪ ሆነው መሾማቸውን ዛሬ ሰምተናል። የቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ ታምራት ላይኔ አድማሱን የሾማቸው ኩላዳኦ የተሰኘው የክሪፕቶ ከረንሲ ድርጅት ሲሆን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 በመንግስታት ውስጥ ለመስፋፋት የሚያደርገውን ጥረት ያግዛሉ የሚል እምነት እንዳለው ነው ድርጅቱ ያስታወቀው። አቶ ታምራ ላይኔ ሹመቱን ከተቀበሉ በኋላ ሲናገሩ፣ አስተዳደራዊ ውድቀቶች እምነትን መልሶ በመገንባት ስራ ላይ ከፍተኛ ተጽዕኖ እንዳላቸው የመጀመሪያ የአይን ምስክር ነኝ ብለዋል። ኩላዳአው ደግሞ የዓለማችን የሀብት ክፍፍል ሚዛናዊ ባልሆነበት በዚህ ዘመን ይህን ለማስተካከል የሚጥር ድርጅት በመሆኑ አብሬው ለመስራት ወስኝ ያለው ሲሉ ተደምጠዋል። ድርጅቱ በክሪፕቶከረንሲ አማካኝነት የተለያዩ የልማትና የእርዳታ ሥራዎችን የሚያከናውን እንደሆነ ነው በድረ ገጹ ላይ ያስታወቀው። ከብልሹ አሰራር ጋር በተያያዘ 38 ሰራተኞች ላይ እርምጃ መውሰዱን የደንብ ማስከበር ባለሥልጣን አስታወቀ። በ2017 በጀት ዓመት ዘጠኝ ወራት ውስጥ በመልካም አስተዳደርና በቅሬታ አቤቱታ፣ በአፈጻጸም ማነስ፣ በሥነ ምግባር ጉድለትና መሰል በአጠቃላይም ከመልካም አስተዳደር ጋር በተያያዘ በ38 ሰራተኞች ላይ እርምጃ መውሰዱን የአዲስ አበባ ደንብ ማስከበር ባለሥልጣን አስታውቋል። በዚህም መሠረት 13 ሰራተኞች ከስራ እንዲሰናበቱ የተደረጉ ሲሆን 25 የሚሆኑት ደግሞ በከባድ የስነ ምግባር ጥሰት ተጠያቂ ስለመሆናቸው ነው አሃዱ ከተቋሙ ያገኘውን መረጃ ጠቅሶ የዘገበው። ይህም ከ2016 በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር 57 በመቶ መቀነስ መቻሉ የተገለጸ ሲሆን ባለፈው ዓመት 95 የተቋሙ ሰራተኞች ላይ እርምጃ ሲወሰድ ሰባቱ ከስራ እንዲሰናበቱ የተደረጉትን ጨምሮ 65 ሰራተኞች በከባድ የሥነ ምግባር ጉድለት ተጠያቂ ሲሆኑ ቀሪ ሶስቱ ደግሞ ጉዳያቸው ወደ ፍርድ ቤት የተላለፈ እንደነበረም ተመላክቷል። በተያያዘም በ9 ወራት ውስጥ 284 ቅሬታዎች ከህብረተሰቡ ለተቋሙ መቅረባቸው ተገልጿል። ከቀረቡት ቅሬታዎች ውስጥም 278ቱ ውሳኔ የተሰጠባቸው ሲሆን ስድስቱ በሂደት ላይ የሚገኙ ናቸው። በመሆኑም ከህብረተሰቡ የሚነሱ ሀሳቦችንና ቅሬታዎችን መሰረት በማድረግ ለክፍለ ከተማና ወረዳ አመራሮች መድረክ በመፍጠር ችግሮች እንዲስተካከሉ መደረጋቸውን ተገልጿል። በተጨማሪም የሥነ ምግባር ችግር ያለባቸው አመራሮች ተጠያቂ እንዲሆኑና የግንዛቤና የአቅም ውስንነት ያለባቸው ደግሞ የአቅም ግንባታ ስልጠና በመስጠት ችግሩን ለመፍታት ስለመቻሉ ነው ተቋሙ የገለጸው። የአሜሪካ ውጭ ጉዳይ ሚኒስትር በኢትዮጵያና ኬንያ ሊያደርጉ የነበረውን ጉብኝት መሰረዛቸው ተሰምቷል። የአሜሪካ የውጭ ጉዳይ መስሪያ ቤት ኃላፊ ማርክ ሩቢዮ በናይሮቢና በአዲስ አበባ ሊያደርጉት የነበረውን ጉብኝት መሰረዛቸው ነው የተሰማው። የውጭ ጉዳይ ሚኒስትሩ በአፍሪካ ለመጀመሪያ ጊዜ ሊያደርጉት የነበረውን ጉብኝት የሰረዙት የኬንያው ፕሬዝዳንት ዊሊያም ሩቶ ለአምስት ቀናት በቻይና ጉብኝት ለማድረግ ወደ ቤጂንግ ካቀኑ ከሰዓታት በኋላ መሆኑን ነው የተገለጠው። እንደ አፍሪካ ኢንቴሊጀንስ ዘገባ ከሆነ የሩቢዮ የመጀመሪያው የአፍሪካ ጉብኝት በደህንነትና የንግድ ጉዳዮች ላይ ትኩረት ያደርጋል ተብሎ የተጠበቀ ቢሆንም ጉብኝቱ ላልተወሰነ ጊዜም ተራዝሟል። ይሁን እንጂ ፕሬዚዳንት ሩቶ በቅርብ ጊዜ ውስጥ ዋሽንግተንን ሊጎበኙ ይችላሉም ተብሏል። በቻይና ጉብኝታቸውን ዛሬ የጀመሩት የኬንያው ፕሬዝዳንት ዊሊያም ሩቶ የአሜሪካ ታሪፍ የዓለም ንግድን ካቋረጠ ወዲህ ቤጂንግን የጎበኙ የመጀመሪያው አፍሪካዊ መሪ ሆነዋል። የዶናልድ ትራምፕ አስተዳደር በጣለው የንግድ ታሪፍ ከተጎዱ 185 ሀገራት መካከል ኢትዮጵያና ኬንያ ይገኙበታል። ከመጋቢት ወር መጨረሻ ጀምሮ የ10 በመቶ የመነሻ ታሪፍ ከእነዚህ አገሮች ወደ አሜሪካ በሚገቡ ሁሉም ምርቶች ላይ ተግባራዊ መደረጉ ይታወሳል። የትራምፕ የ10 በመቶ ቀረጥ የመጀመሪያ ታሪፍ ተብሎ የተገለጸም ሲሆን ይህ ማለት አሜሪካ ባለፉት ዓመታት ኢኮኖሚዋን ተጠቅመዋል ብላ ለምታምንባቸው አገሮች ተጨማሪ ታሪፍ ይኖራል የሚል ግምትን አሰጥቷል። ይህንንም ተከትሎ አሜሪካ የጣለችውን አዲስ ታሪፍ ከቻይና በስተቀር ባሉ አገሮች ላይ የተፈጻሚነት ጊዜውን ለ90 ቀናት ማራዘሟን አስታውቃለች። አዲሱ ዝቅተኛ ታሪፍ ከኬንያ ወደ አሜሪካ የሚላኩ ምርቶች በሙሉ የኮታና የቀረጥ ነፃ ዕድል ወይም አግዋ ስር ያሉ ምርቶችን ጨምሮ ኬንያ ከ50 በመቶ በላይ እቃዎቿን ከቀረጥ ነፃ ወደ አሜሪካ እንድትልክ አስችሏታል ይህም 25 ዓመታትን ያስቆጠረውን የአፍሪካ አገራትን ከቀረጥ ነፃ የሚያደርጋቸውን አግዋ በአዲሱ የታሪፍ ተመን መሰረት የአፍሪካ አገራት ከእድሉ ውጭ እንደሚያደርጋቸው ተዘግቧል። በዚህ የንግድ ጉዳይና በደህንነት ጉዳይ ላይ ለመወያየት በመጀመሪያ ወደ ናይሮቢ በማምራት ከዛም ወደ አዲስ አበባ እንደሚመጡ የተገለጸው ማርክ ሩቢዮ ፕሬዚዳንት ዊሊያም ሩቶ በቻይና ጉብኝት ለማድረግ ወደ ቤጂንግ ማቅናታቸውን ተከትሎ ጉብኝታቸውን ላልተወሰነ ጊዜ ማራዘማቸው ነው የተገለጸው። ኦማን ከሩሲያ ጋር በኢነርጂ በግብርናና በንግድ መስኮች ለመተባበር ፍላጎት እንዳላት የኦማኑ ሱልጣን ሄተም ቤን ታሪክ አስታወቁ ይለናል የሚቀጥለው መረጃችን። በኦማንና በሩሲያ መካከል ያለው ግንኙነት ጠንካራ እንደሆነ ሱልጣኑ ከፑቲን ጋር በሞስኮ ባደረጉት ውይይት ላይ ተናግረዋል። የፑቲንና የሱልጣን ሄተም ቢን ታሪክ ካደረጉት ውይይት ዋና ዋና ነጥቦች ብሎ ስፑትኒክ ካካፈለን መካከልም ሩሲያ በዚህ ዓመት ከአረብ ሀገራት ጋር ጉባኤ ለማካሄድ አቅዳለች ሲሉ ፑቲን የተናገሩ ሲሆን የኦማን ሱልጣን ሩሲያን በሚጎበኙበት ወቅት የሀገራቱን ትብብር የሚያጠናክሩ የስምምነት ሰነዶች እንደተዘጋጁ ፑቲን አክለው ጠቁመዋል። ሱልጣን ሄተም ቢን ታሪክ ኦማን በኃይል በግብርናና በንግድ ዘርፎች ከሩሲያ ጋር በትብብር ለመስራት ፍላጎት እንዳላት ያስታወቁ ሲሆን ሱልጣኑ የኦማን ባለሥልጣናት ሞስኮንና ሌሎች የሩሲያ ከተሞችን እንዲጎበኙ እንደሚፈልጉም ገልጸዋል። ፕሬዚዳንት ፑቲን ሩሲያ የኃይል ትብብርን አስመልክቶ ከኦማን ጋር ያላት ትብብር እንደሚሻሻል ትጠብቃለችም ብለዋል። ሄተም ቢን ታሪክ የሩሲያ የንግድ ወኪሎች በኦማን ቅርንጫፍ ቢሮዎችን እንዲከፍቱና የጋራ ኢንቨስትመንቶችን እንዲስቡ ጥሪ አቅርበዋል ሲል ስፑትኒክ መረጃውን አጋርቶናል። የአሜሪካው ፕሬዚዳንት ልዩ መልእክተኛ ዊትኮፍ በዚህ ሳምንት ሞስኮን ይጎበኛሉ ተብሎ ይጠበቃል ሲል ክሬምሊን አስታወቀ፣ ይለናል የሚቀጥለው መረጃችን ሚያዚያ 3 በፑቲን እና በዊትኮፍ መካከል የተደረገው ውይይት አራት ሰዓት ከ50 ደቂቃ የፈጀ ሲሆን የውይይታቸው ዋና ትኩረትም የዩክሬን ግጭት አፈታት ላይ ያተኮረ ነበር። እስካሁን ድረስም የዩክሬንና ሩሲያ ጦርነት ተጨባጭ ለውጥ እንዳላመጣ ነው መረጃዎች እየጠቆሙ ያሉት። እስካሁን አብራችሁን ስለቆያችሁ እያመሰገንን በቻናላችን የምንለቃቸውን ዜናና መረጃዎች በሰዓቱ እንዲደርሱ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጉ እያልን ለሀገራችን ሰላምን ለሕዝባችን አንድነትን እየተመኘን ተሰናበትን።